ቴዎድሮስ ለገሰ አዘጋጁም ድራሲ እንዲሁም ደግሞ በትወናም ተሳትፏል። አግኝተነዋል። ቴዲ እንዴት ነህ? እሺ ሰለሞን እንዴት ነው? አለን። አጋፔን ይዘህ መጥተሃል። አጋፔ እንዴት ታሰበ? እንደው ያነሳው ሀሳብንም በተወሰነ መንገድ ብናወራበት። አጋፔ ሊሰራ የታሰበው አንደኛ አሜሪካን ሀገር ከሰንሰለት መቋረጥ በኋላ ሌላ ስራ መስራት ከባድ ስለነበረ ያንን ቻሌንጅ ለማለፍ ና ወደ ስራው እንደገና ተሰባስበን ለመመለስ በማሰብ እንደዚሁም ደግሞ ያነሳነው ርዕስ ብዙዎችን የሚያሳዝንና በብዙ ቤተሰብ ውስጥ እየገባ አሜሪካንም ሆነ ኢትዮጵያ ከፍተኛ ችግር እያመጣ ያለው በኦቲዝም የሚጠቁ ስፔሻል ኒድስ ልጆች ላይ እንደዚሁም ሕክምና ላይ እንደዚህ አይነት ነገሮች ላይ እስከዛሬም ተሰርቶ ስለማያውቅ በተለይም በዚህ ሀገር ላይ ማህበረሰቡ በደንብ ነቅቶ እነዚህ ልጆች አንዳንድ እገዛ እንዲያደርግላቸው ተቋማቶችም ሁሉም እንዲረዳቸው ለማድረግ ታስቦ የተሰራ ስራ ነው። አጋፔ የቀድሞ ፊልም ርዕስ ነው እና ስመለከተው ክፍል አንዱን በሀሳብም ይለያያሉ እና ለምን ይህንን ርዕስ ዳግም መጠቀም አስፈለገ? አንድነት የለውም። ምክንያቱም የሚያመሳስለው ነገር የለም፣ ከርዕሱ በስተቀር ያው ርዕሱ በጣም አጋፔ እንደምታቀው ርዕሱ በጣም ፍጹም ፍቅር፣ መለኮታዊ ፍቅር፣ እንከን አልባ ፍቅር ስለሆነ እነዚህ ስፔሻል ኒድስ ልጆች ደግሞ በጣም በቃ ፍጹም ፍቅር የተላበሱ አንተም በፍጹም ፍቅርህ ሙሉ ጊዜህን ሙሉ ህይወትህን ደወላጅ የምትሰጣቸው በጣም የምትንከባከባቸው ልዩ ነገር የሚፈልጉ ልጆች ስለሆኑ ለነሱ የሚገባ ርዕስ ከዚህ የተሻለ ልናገኝለት ስላልቻለ ነው። እዚህ ድራማ ላይ ተዋናይ ነህ፣ አዘጋጅ ነህ፣ ደራሲም ነህና ሶስቱንም ሆኖ መስራት እንደው አይከብድም? ልክ ነው። ሶስቱንም ሆኖ ነገር መስራት በጣም ከባዱ እና አላስፈላጊም አስቸጋሪ ሁኔታ ውስጥ እንዳክተርም አክተርም እንደ ጸሐፊም እንዳዘጋጅም የሚከት ነገር ነው። ምክንያቱም ብትችል አንዱ ላይ ፎከስ አድርገህ ብቻ ብትሰራ ጥሩ ነው። ግን ያው እንዳልኩ ነው፣ አሜሪካን ሀገር እንደዚህ ቮለንቴር ሆኖ ፈቃደኛ ሆኖ ሳይከፈለው ስራውን ትቶ አቁሞ መጥቶ አብሮ የሚሰራ ሰው አታገኝም እና አሁን ለምሳሌ ድርሰቱን አንተ ብትጽፈው ዳይሬክተሩ ሌላ ሰው ብታመጣ ምናምን እንደዚህ ሙሉ ጊዜውን ስራውን ሙያውን ወዶት ሊሰራ የሚችል ሰው አታገኝም። ለዛ ነው ሁሉንም ነገረኛ ሆነን ለመስራት የምንሞክረው። አክተሮቻችንም በጣም መሰባሰባችን ስብስባችን በጣም ጥሩ ነው። የሰንሰለት አክተሮች የሆኑበት መንገድ ሰዋተን አይደለም፣ ሰው አለ ግን፣ ሁሉም ሰው ገባ እንደዚህ በፍቃደኝነት ጸባይ ለጸባይ ተግባብተ ስራ ጥለመተ አብረ መስራት ከባዱ ነገር ነው። በተለይ አሜሪካ ነገር እንደ ኢትዮጵያ ስላልሆነ ማለት ነው ሙያውን በጣም የሚወዱ ልጆች ስላሉ ነው። አሁንም አሜሪካ ነገር ፊልም ያልቆመው እንጂ ከነሱ ውጪ መስራት ሊከብድ ይችላል። እኔም ልሰራ ግድ የሆነብኝ ሶስቱንም ነገር በዛ ምክንያት ነው እንጂ ባይሆን በጣም እኔም እመርጣለሁ። ሰንሰለት አንድ ተወዳጅ ያደረገው የተዋዙ ነገሮችም ጭምር ስላሉት ነውና ክፍል አንድ እንያየ ነው። ምን ያህል እያዋዛችሁ ለመስራት አስባችኋል ወይ ደግሞ ምን ያህል የተዋዛ ይሆናል? እንግዲህ አው አጋፔ ቀጣይ ታሪኮች በጣም ልብ አንጠልጣይ ብቻ ሳይሆኑ በጣም በማህበረሰቡ ላይ በጣም ሲሪየስ የሆኑ ጥያቄዎችን የሚያነሳና ለመመለስ የሚሞክር ነው። ከዛም ባሻገር በጣም የኮሜዲውን ፓርታውን ባላንስ እያደረገ ይመጣል። የአሜሪካ የሆኑ ዜጎች ነጮች ኢትዮጵያዊነትን የሚማሩበት የተለያዩ ነገሮች አሉ። በጣም የሚያዝናኑ የሚያስቁ እነዛ በሰንሰለት የምናውቃቸው ፍሬንድሺፖችን እንደገና እንመልሳለን። አስማማው አስቻለው ተወዳዳሪ በጣም በኮሜዲ ሁኔታ ሲዝንቱ ላይ ይመጣል እና በርካታ የሚያዝናኑ ስቶሪዎች አሉ። ባላንስ አድርገን ለመሄድ ሰቡ እዚ አካባቢ በተለይ የጭንቀት ነገር ብቻ ከሆነ ስለማያየው አዝናኝ ነገር መሆን አለበት። መልካም በጣም እናመሰግናለን። እንግዲህ መልካም ጊዜ የሆንላችሁ መልካም እይታን እንድታገኙ እንመኛለን። ሁላችሁንም እግዜር ይስጥልን። እናመሰግናለን። እ እሺ፣ እንግዲህ በኢትዮጵያ ቴሌቪዥን ቅዳሜ ቅዳሜ መከታተል ችላላችሁ። አጋፔን አዲስ ተከታታይ ድራማ ነው።